የሲዳማ ክልል ርዕሰ መስተዳድር አቶ ደስታ ሌዳሞ በመደመር መንግስት እይታ የዘርፎችን ምርታ በሚል መሪ ቃል በአዳማ ከተማ ለብልጽግና ፓርቲ ከፍተኛ አመራሮች የተሰጠውን ስልጠና ከተካፈሉ የክልሉ አመራሮች ጋር ውይይት አካሂደዋል። በውይይቱም በስልጠና ወቅት በፓርቲው የተቀመጡ አቅጣጫዎችን መነሻ በማድረግ የክልሉን ህዝብ ተጠቃሚ የሚያደርጉ ተግባራትን በአጭር ጊዜ ለማከናወን በሚያስችሉ ጉዳዮች ላይ ምክክር መደረጉን ርዕሰ መስተዳድር ደስታ ሌዳሞ ተናግረዋል። በፊት እየሄድን ባለነው ደረጃ መሄድ ብቻ ሳይሆን ፍጥነት ጨምረን መሄድ ስለምኖርብን ማነቆ ለሆኑብን ብን ጉዳዮች ደግሞ እንደዚሁ ፈጥረን ጨምረን መፍትሄ ያስቀምጠን ማለፍ ስለሚኖርብን ለአመቱ የያዝነውን እቅድ አሁን ባገኘ ነው ግንዛቤ መሰረት መከለስ ስላለብን የተከለሰ እቅድ አዘጋጅተን አሁን እየተወያየን ያለ ነው። ሁለተኛውም በአመቱ እቅዳችን ውስጥ ያልተንጸባረቁ ነገር ግን በክቡር ጠቅላይ ሚኒስትራችን ዋና ዋና አቅጣጫ ተደርጎ የተሰጡም ተጨማሪ ግቦች አሉ። እነዚህም ግቦች አካተን ህዝቡ በሚፈልገውና በሚጠብቀው ልክ ፈጽመን ህዝቡን ተጠቃሚ ማድረግ እንድንችል የጋራ አረዳድ እንደዚሁም የጋራ አመለካከትና ቁርጠኝነት ይዘን በምንዘልባቸው ጉዳዮችም ላይ እንደዚሁ የጋራ አቋም ይዘን ወደፊት ባጠረ ጊዜ መገስገስ እንድንችል ነው ዛሬ መድረክ አዘጋጅተን እየተወያየን የምንገኘው። በስልጠና መድረኩ የተለያዩ የልምድ ልውውጦች መካሄዳቸውን የጠቆሙት ርዕሰ መስተዳድሩ በስልጠና ወቅት ከመስክ ምልከታ ከተወሰዱ ተሞክሮዎችና ጠቅላይ ሚኒስትር ዶክተር አብይ አህመድ ካስቀመጡት አቅጣጫዎች በመነሳት የክልሉን የእቅድ ግቦች በመከለስ ፈጠራንና ፍጥነትን በመጨመር በተለያዩ ዘርፎች ያለውን አፈጻጸም ለማሻሻል እንደሚሰራም አብራርተዋል። የግብርና ስራ፣ የእንስሳቱ ስራ፣ የኢንዱስትሪ ስራ፣ የከተማ ልማቱ ስራ፣ የቱሪዝሙ ስራ፣ የንግዱ ስራ፣ የስራ ዕድል ፈጠራ፣ ገቢዎች፣ ፋይናንስ፣ ትምህርት ተጠና እያለ እንግዲህ የሚሰራው ስራ በጣም በጣም ለቁጥሩ የሚታክት ነው። እነዚህ ስራዎች ከአመት አመት እየታቀዱ ይፈጸማሉ። የአምስት አመትና የአስር አመት እቅድም አላቸው። የእነዚህ እቅዶች እስካሁን ያለው ልምድና አካሄድ አሁን ከስልጠና ባገኘ ነው ግንዛቤ አካሄዱን መለወጥ እንደሚገባ ፍጥነት መጨመር እንደሚገባ፣ አፈጻጸም ማሻሻልና ማሳደግ እንደሚገባ ከዚህ ተነስተን ለ2018 ከያዝነው እቅድም መለስ ብለን የያዝናቸው ግቦችን ከያዝነው በላይ ጨምረን መሄድ እንዳለብን አሁን እየከለስን ያለ ነው። ሰላምና ጸጥታ፣ የግሉ ሴክተር ተሳትፎና የህዝቡ የስራ ተነሳሽነት እቅዶችን ተፈጻሚ ለማድረግ የሚያስችል በክልሉ ያለ ምቹ ሁኔታ ነው ያሉት አቶ ደስታ ሌዳሞ፣ እነዚህን አስቻይ ሁኔታዎች በመጠቀም የጊዜ የገንዘብና የጉልበት ብክነት ሳይኖር እቅዶችን ተፈጻሚ ለማድረግ ይሰራል ሲሉም ገልጸዋል። ምናልባት በኢንቨስትመንት በመተባበርም በሚሰሩት ባለሀብቶቻችንም በዚህ ላይ ብቁ ሚና ና አስተዋጽኦ ይኖራቸዋል። ከዚህ በፊትም ድርሻቸውን እየተወጡ መጥተዋል። ከዛ ባሻገር ምልአተ ህዝቡም አቅሙን በሚፈቅደው ልክ አብዛኛውን ስራ የሚሰራው ራሱ በራሱ ማሳውና ና በህይወቱ ዙሪያ ስለሆነ በትጋትና በተነሳሽነት ተነስቶ ስራውን መስራት ከቻለ እቅዶቻችን በላቀ ደረጃ ራሱ ይፈጽመዋል። እኛ አስፈላጊ ግብዓትና ምክረ ሀሳብ እንደዚሁ መሪነት ሚና ነው የምንጫወተው። ከዛ ባሻገር በሚያገኘው ገቢም በጋራ በሚሰሩ ጉዳዮች፣ ባጀት በሚፈልጉ ጉዳዮች ላይ እንደዚሁ ሀብቱን በማዋጣት ጭምር ሊያግዘን እንደሚችል፣ ገቢውንም ቢሆን አሟጠን በመሰብሰብ ከበፊቱ በተሻለ አቅም ፈጥረን እነዚህን ሁሉ ካስተባበርን ያቀናቸው እቅዶች በተሳካ ሁኔታ መፈጸም እንደምንችልም እንደዚሁ በግምገማችን አይተን እንደ መሻገሪያ መንገድ አመላክተናል።